እሸቱ አጉል ልወደዳለ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ እሸቱን አትንኩብኝ፣ እሸቱን አትንኩብኝ አትበለኝ። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ምንም የማያውቀውን ህዝብ ይማርኩና፣ ታዲያ አንተ ይህንን ቪዲዮ ስትሰራ አንተ የተናገርካቸው ሰዎች ለምን አጠገብኩ ነው ይህንን ቪዲዮ አልሰሩም? ለምን እንዳንተ አልተናገሩም? የተገፋው ክርስትና ነው። የተሰደበው ክርስቶስ ነው። ቤተ እምነቱ ሳይወክላቸው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 በአደባባይ ሞት ሲታወጅብን የት ነበር? ከእኔ ሞት የተፈረደብኝ እፎይ ነኝ። ከሰሞኑ ጉዳይ ቪዲዮ ስንሰራ እኛ ከሙስሊሞች ጋር መጣላት አንፈልግም፣ አታያይዙን ትሉናላችሁ። ማንም ተጣላ ያለ የለም። ነገር ግን እኛ ላይ የሞት አዋጅ ሲታወጅብን፣ ሊገሉን ሲመጡ፣ ቆመን የምናይ አይነት ሰዎች አይደለንም። አንዳንድ ኦርቶዶክሳኖች መናገር ካልቻላችሁ ዝም በሉ። ይሄ ወንድማችን ከኢብራሂም ጋር 17 ዓመት ኖር ያሉ አለ። ለምን መቶ ዓመት አይኖርም ከፈለገ? ነገር ግን ሊገሉን፣ በሃይማኖታችን ምክንያት ሊያሰቃዩን ሲመጡ፣ ቆመን የምናይ አይነት ሰዎች አይደለንም። የፈለገው የመጣታል እንጂ ከነ ሃይማኖቴ ከነ ማዕተብ ይገለኛል። ማንም ባለማ በእምነት በሃይማኖቱ በእምነቱ በኢየሱስ ክርስቶስ ድርድር አያውቅም። አንዳንዴ የምትናገሩትን ነገር እያሰባችሁ ተናገሩ። ድማችን እሸቱ አንድ ነገር እንንገር፣ ብዙ ስራዎች ሰርተህልናል፣ በዛም በጣም እናመሰግናለን። ታዲያ ይህንን ጉዳይ እንደ ኮንተንት ሳይሆን እንደ አንድ ባለማህተብ ኦርቶዶክስ ማሰብ ነበረብህ። ችግሩ እዚህ ላይ ነው። ታዲያ አንተ ይህንን ቪዲዮ ስትሰራ አንተ የተናገርካቸው ሰዎች ለምን አጠገብክ ሁነው ይህንን ቪዲዮ አልሰሩም? ለምን እንዳንተ አልተናገሩም? የተገፋው ክርስትና ነው፣ የተሰደበው ክርስቶስ ነው። አሁንም ስለ ክርስቶስ ዝም አንልም። የሚያሽቃብጥ ኦርቶዶክስ ሳይሆን እውነትን ይዞ የሚመሰክር ኦርቶዶክስ ነው የምንፈልገው። ሌላኛው የተናገርከው ነገር እዚህ ሶሻል ሚዲያ ላይ መጥተው የሚያስተምሩ ብዙ ምእመንን ወደ ክርስትና የመለሱ ወንድም እህቶቻችንን የተናገርከው ነው። እነዚህ ወንድሞቻችን ብዙ ክርስቲያኖችን መልሰዋል። ወንድሞቻችን እየሰሩት ያለውን ነገር የምንጠብቀው ከአባቶች ነበር። ነገር ግን እነዚህ ወንድሞቻችን ጥቂቱ ነው መተው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 የሰሞኑን የእፎይን ጉዳይ ስመለከት እጅግ በጣም ነው ያዘንኩት። ይህ ነገር እንደሚፈጠር ስለማቅ ከወራት በፊት ለእፎይ አናግሬው ነበረ። ማለት ያለብኝም በወንድማዊነት አናግሬውም አሳውቀው ነበር ይህ ነገርና ይህ ቀን እንደሚመጣ መቶ ፐርሰንት እርግጠኛ ነበር። በእውኑ እስኪ እንደ ኦርቶዶክስ የተሰደባለ ወይ ኦርቶዶክስን ያልሰደባለ ወይ ፕሮቴስታንቱ ብትነሱ ሙስሊሙ ብትነሱ እንደ ኦርቶዶክስ የተዛተበት እንደ ኦርቶዶክስ የተገደለ እንደ ኦርቶዶክስ የተሰደበ የተንቋሸሻለ የለም። ዛሬ ይሄ ልጅ ያነሳቸው ጥያቄዎች መልስ መመለስ ሲሳናቸው ጥያቄው ፊት ለፊት መቆም የከበዳቸው ግለሰቦች ዛሬ የተለመደው ማንነታቸውን ግብራቸውን በማሳየት ይሄን ልጅ ለመግደል ለማስፈራራት መነሳታቸው እጅግ አጸያፊ ነገር ነው። ከዚህ ጎን ሁሉም ኦርቶዶክሳይ ይቆማሉ። ማንም ወደ ኋላ የሚል የለም። ማንም ከዚህ ወንድማችን የሚያፈገፍግ የለም። ሲኖዶስም ሆነ የሃይማኖት ተቋማት ይህ ነገር አጽሙ በመስጠት ለሃይማኖት ተቋማት የሚሰጠው መግለጫ ተመልክቻለሁ። እስከ ዛሬ ኦርቶዶክስ ሲሰድቡ የነበሩ ግለሰቦች ዝም ተብለው፣ ወንድማችን ላይ የተነሳው ነገር ግን እጅግ አጸያፊ ስለሆነ ሁሉም ኦርቶዶክሳዊ ከጎን እንደምንቆም ላሳውቅ እወዳለሁ። ከጎንነ እሸቱን አትንኩብኝ፣ እሸቱን አትንኩብኝ አትበለኝ፣ ቤተ ክርስቲያንን አትንኩብኝ በለኝ። ለእሸቱ በሚገባው ልክ በሚገባን ነግሯል። አታሽቋልጥ። ስለምን ታሽቃብጣለን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 በስልጤ ምስራቅ አዘርነት በርበሬ ወረዳ በቂልጦ ቅድስት ማርያም ገዳም ቤተ ክርስቲያን ውስጥ ሆነን ጥቂት ጽንፈኛ ኃይሎች በዛ ልክ ሲደበድቡን፣ ያም አልበቃ በሏቸው ለእርድ ሲያዘጋጁን፣ በትምህርት ቤት ውስጥ አስገብተው በትምህርት ቤት አጥር ላይ ዘለው እየገቡ ባዚሊን እያያዙ የተጎዳው አካላቶቻችንን እያሹን አይዞህ አለ አለላችሁ የሚሉን ሙስሊሞች አሉ።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 ከሰራው ቪዲዮ አንጻር እሸቱ ያደረገው ሚዛናዊ በሚመስል ነገር ግን ባልሆነ አጉል ልወደድ የሚል አይነት እሳቤ ያለው ንግግር ነው የተናገረው። አስቀድሜ እሸቱን በጣም ከሚወዱትና ከሚያከብሩት መካከል አንዱ እንደሆንኩ እንድታቁ እፈልጋለሁ። እሸቱን ማከብረውና መወደው ጀስት እሸቱ እሸቱ ስለሆነ ሳይሆን ከዚህ በፊት የሚያስከብረው የሚያስወደደውን ስራ የሰራ ልጅ ስለሆነ ነው። በጣም ብዙ በጎ ስራዎችን ሃይማኖት፣ ብሔር ሳይመርጥ ሰርቷል። ባለው የሶሻል ሚዲያ እያስተባበረ ብዙ መልካም ስራዎችን የሰራ ልጅ ነው እና ያንን ሁሉ መልካምና በጎ ስራዎቹን በአንድ የቪዲዮ ስህተት፣ የንግግር ስህተት ተነስቼ ክብሩን መንካት አልፈልግም። ነገር ግን ያ ማለት እውነቱን አልነግረው ማለት አይደለም። የወንድማችንን የእሸቱን ቪዲዮ እንደዚህ ራፍሊ ከላይ ከላይ እንዲሁ ላየው ሰው በእስልምናና በኦርቶዶክስ ተዋህዶ ወይም በክርስትና እምነት ተከታዮች በሁለቱ ሳይድ የተነሱትን መሰረታዊ ጥያቄዎች ላልተረዳና ና ላላወቀ ሰው የእሸቱ ቪዲዮ የሚመስለው በጣም ሚዛናዊ ቪዲዮ ነው የሚመስለው ወይም በጣም ሚዛናዊ የሆነ ንግግር ነው የሚመስለው። ለዚህ ደግሞ በሁለቱ የእምነት ተከታዮች ዘንድ በእስልምናና በክርስትና እምነት ተከታዮች ዘንድ የተነሳው መሰረታዊ ጥያቄ ምንድን ነው፣ መሰረታዊ ቅራኔያቸውስ በሁለቱ ሳይድ ምንድን ነው የሚለውን ከተረዳን የእሱን ንግግር በቀላሉ ጀጅ ማድረግ እንችላለን ብዬ አስባለሁ። በእስልምና እምነት ተከታይ ወገኖቻችን የተነሳው መሰረታዊ ጥያቄ እፎይ የሚባል የክርስትና እምነት ተከታይ በእኛ በእስልምና እምነት ተከታዩ ዘንድ በጣም ክብር ያላቸውን የምንወዳቸውን የምናከብራቸውን ነብያችንን ክብር ነክቷለን፣ ስለዚህ ህግ ይጠይቅልን ነው። ይሄ ነው መሰረታዊ ጥያቄያቸው። በክርስትና እምነት ተከታዮች ዘንድ ደግሞ ምንድ ነው መሰረታዊ ጥያቄ የሚለውን ከመጣን የክርስትና እምነት ተከታዮች ደግሞ ልክ እንደ እፎይ ሁሉ በእስልምና እምነት ውስጥ ሆነው የእኛን እምነት ያንቋሸሹ፣ የእኛን እምነት ያቃለሉ፣ ክብር የነኩ አሉ። ይልቁንም ከእምነታችንም ከምንም ነገር በላይ የሆነውን አምላካችንን የሰደቡ አሉ። ስለዚህ እፎይን የሚጠይቅ ህግ እነዚህንም ይጠይቅልን ነው መሰረታዊ ልዩነቱ ይሄ መቼስ የእስልምና እምነት ተከታይ ሆናችሁ ነቢያችንን ነካብን ያላችሁት እፎይን ይጠየቅ የምትሉ እኛ ደግሞ እንደ ክርስትና እምነት አምላካችንን ሰልቦብናል ያልነውን ይጠየቅ ስንል አትጠይቁ እንደማትሉ ተስፋ አድርጋለሁ። እና ወንድማችን እሸቱ እኛም የእስልምና እምነት ተከታይ ጓደኛ አለን፣ እኛም የእስልምና እምነት ተከታይ ጎረቤት አለን። አብረን ተከባብረን ልክ እናንተ ኖረናል፣ አሁንም እየኖርን ነው። ወደፊትም እስከተከባበርን ድረስ በሰላም በፍቅር እንኖራለን እና እሸቱ ሰው የሚፈልገውን ነገር መናገር መናገርና እውነትን መናገር እጅግ የተለያዩ ነገሮች ናቸው። ምናልባት የተናገርከው ንግግር አንዳንዶቹ የሚፈልጉት እንደሆነ ግልጽ ነው። ነገር ግን እውነት እንዳልሆነ እነሱም ያውቁታል። አሁን ከተፈጠረው ነገር አንጻር ግን በጣም የሚፈልጉት ንግግር ነው ለአንዳንዶች። ስለዚህ የእስልምና እምነት ተከታይ ሆኖ ድንበር እንዳይታለፍለት እንደሚፈልገው ሁሉ እኛም የክርስትና እምነት ተከታይ ሆነን ድንበር እንዲታለፍብን አንፈልግም። የእስልምና እምነት ተከታይ ሆኖ መሰደብ እንደማይፈልገው ሁሉ እኛም እንደ ክርስትና እምነት ተከታይ መሰደብ አንፈልግም። ስለዚህ የሱን እምነት አከብርለታለሁ፣ እሱም ያከብርልኛል። በዚህ መንገድ በፍቅር እንኖራለን። ቪዲዮውን አድርሱልኝ። አመሰግናለሁ። ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዚአብሔር አምላክ ጸጋውን ያብዛለን። በነገራችን ላይ ሰሞኑን የተናገርኩ አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውም መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ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 ኦኬ እንደዚህ ለመናገር በቃ ማለት ነው ለምንድን ነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው አገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት ይህ ለኢትዮጵያ ህዝብ የሚነገረው አይደለም እኔ ሙስሊም ጓደኞች አሉኝ አብሮ አደጎች አሉኝ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 እናንተ ግን ስንት ኮሌጅ እንዳላችሁና አናቀውም እንዴ? ስንት መጽሐፍት እንጻፋችሁ አናቅም? መጽሐፍቶቻችሁ መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁ እና እናንተ ውስታዞቻችሁ ናቸው እኮ ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህ ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ። ይሄ በሌለበት ሲቀጥል ደግሞ ወንድም እሸቱ ነገሩን ባልተረዳህበት፣ ባልገባህ፣ ባላወቅከው ነገር ላይ መታሳብ አስተያየት ሰጥተሃልና ንግግርህን ደግመህ ብታጤነው ደስ ይለኛል። ሁላችሁም ሼር ሪፖስኮ